የብሔራዊ ባንክ መመሪያ የጥቁር ገበያውን እያዳከመ መጥቷል። በዛሬው እለት የጥቁር ገበያ ያልተጠበቀ ሁኔታ ገብቷል። መንግስት የጥቁር ገበያ ሐዋላን አዘዋዋሪዎችን በተመለከተ እጅግ በጣም ጥብቅ የሆነን እርምጃ እያከናወነ ይገኛል። በዛሬው እለት ዶላርን ጨምሮ የተለያዩ የዓለም ሀገራት ገንዘቦችም ያልተጠበቀ ሁኔታ ውስጥ ገብተዋል። አሰላሙ አሌይኩም ወረሐመቱላሂ ወበረካቱሁ ሰላም ጤና ይስጥልን። ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከእኛ ጋር ሁሉ ሰላም ነው። ዛሬ ሕዳር 2 2018 ዕለታዊ ወቅታዊ የጥቁር ገበያ ሐዋላ እጅግ በሚገርምና በሚደንቅ ሁኔታ ከጊዜ ወደ ጊዜ ከቀን ወደ ቀን እየቀነሰ እየወረደ መጥቷል። በዛሬው ዕለትም እንግዲህ የ18 ሀገራትን ዕለታዊ የዋጋ ዝርዝር፣ የትኛው ሀገር ቀንሷል የሚሉትን ሙሉ መረጃ ልናደርሳችሁ ሰዓታችንን ጠብቀን ተገኝተናል። ወደ መረጃው ከማለፋችን በፊት በተለያዩ የዓለም ሀገራት ያላቸው ገንዘብን እንግዲህ በህገወጥ ወጥ መልክ የምታንቀሳቀሱ ወይንም የምትልኩ እጅግ ከፍተኛ ጥንቃቄ ልታደርጉበት የሚገባ አንድ መረጃን ትላንት ምሽት እንግዲህ ወደ እናንተ አድርሻለሁ። ምናልባት ያንን መረጃ ያላያችሁ ካላችሁ በዚህ ቪዲዮ እንግዲህ ወደ እናንተ የምናደርስ ይሆናል። ምክንያቱም ከ500 በላይ ሐዋላ የሚያስተላለፉ ድርጅቶች ገንዘብ አካውንታቸው እንግዲህ ስለመታገዱ ይፋ ሆኗል። እንደምታውቁት እንግዲህ እናንተ ይህንን ህገወጥ ምርታችሁ ገንዘብ ስታስተላልፉ ዋስትና የሚባል ነገር የላችሁም። ታዲያ እነዚህ ከ500 በላይ የታገደባቸው ህገወጥ አስተላላፊዎች እንግዲህ የብዙ ኢትዮጵያን እህት ወንድሞችን ገንዘብ በዚያ ውስጥ አብሮ ይበላል ማለት ነው። ይህንን በተመለከተ ሙሉ መረጃውን እንግዲህ የምናደርሳችሁ ይሆናል። እስከ መጨረሻው ድረስ መከታተላችሁን እንዳትረሱ። እመኑኝ፣ ትጠቀሙበታላችሁ። በዛሬው ዕለት እንግዲህ ከሰሞኑ የጥቁር ገበያ እየቀነሰ እየቀነሰ ያለበት ሁኔታ ነው። በዚህም አንድ የአሜሪካ ዶላር በዛሬ በዛሬው ዕለት 178 ብር ከ20 ሳንቲም ሲመነዘር 100 የአሜሪካ ዶላር 17820 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 123 ብር ከ30 ሳንቲም ሲመነዘር 100 የካናዳ ዶላር 12320 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩሮ ነው። በዛሬው ሁለት አንድ ዩሮን ስንመለከት 207 ብር ከ75 ሳንቲም ሲመነዘር 100 ዩሮ 20775 ኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዌብሳይቱ የማያሰነብበው እንግዲህ የኳታር ሪያልን በትላንትናው ምሽት መረጃውን እየተቀበልን ሲሆን አንድ ኳታር ሪያል 46 ብር ከ32 ሳንቲም ሲመነዘር አንድ መቶ የኳታር ሪያል 4632 የኢትዮጵያ ብር እየተመነዘረ እንደሚገኝ ከተለያዩ የመረጃ ምንጮች ለማወቅ ችለናል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 235 ብር ከ90 ሳንቲም ሲመነዘር 100 ፓውንድ ስተርሊ 23590 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የሳውድ ሪያል ነው። በዛሬ ሁለት አንድ የሳውድ ሪያል 47 ብር ከ40 ሳንቲም ሲመነዘር 100 የሳውድ ሪያል 4740 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሪን ዲናር ናት። በዛሬ ሁለትም አንድ የባህሪን ዲናር 474 ብር ከ70 ሳንቲም ሲመነዘር 100 የባህሪን ዲናር 47470 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬትስ የዱባይ ድርሃም ነው። በዛሬው ሁለትም አንድ የዱባይ ደርሃምን ስንመለከት 48 ብር ከ75 ሳንቲም ሲመነዘር 100 የዱባይ ደርሃም 4875 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሪ ደረጃ የዓለማችን ቁጥር አንድ የሆነችው የኩዌት ዲናር ናት። በዛሬው ሁለትም አንድ የኩዌት ዲናር 590 ብር ከ70 ሳንቲም ሲመነዘር 100 የኩዌት ዲናር 59 ሺ ከ7 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ለት አንድ የጆርዳን ዲናር 253 ብር ከ50 ሳንቲም ሲመነዘር 100 የጆርዳን ዲናር 25350 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ለት አንድ የአውስትራሊያ ዶላር 117 ብር ከ17 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 11717 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬ ሁለትም አንድ የኦማር ሪያል 471 ብር ከ80 ሳንቲም ሲመነዘር 100 የኦማር ሪያል 47180 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 220 ብር ከ50 ሳንቲም ሲመነዘር 100 የስዊስ ፍራንክ 22 ሺህ ከ50 ሳንቲም ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 23 ብር ከ70 ሳንቲም ሲመነዘር 100 የቻይና ዩዋን 2370 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሸቅል ነው በዛሬው ዕለት አንድ የእስራኤል ሸቅል 51 ብር ከአንድ 50 ሳንቲም ሲመነዘር 100 የእስራኤል ሸቅል 5150 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው እንግዲህ መግቢያ ላይ እንደገለጽኩላችሁ በተለያዩ የዓለም ሀገራት ሆናችሁ ገንዘብን በሕግ ወጥ መልክ የምትልኩ እህት ወንድሞች ከፍተኛ ጥንቃቄ ልታደርጉበት የሚገባ መግለጫው እንደሚከተለው ይቀርባል። የብሔራዊ መረጃና ደህንነት አገልግሎት ከፋይናንስ ደህንነት አገልግሎት ከኢትዮጵያ ፌዴራል ፖሊስ ከክልል የጸጥታ አካላት ጋር በመሆን በህብረተሰቡ ጥቆማ በፋይናንስ አሻጥር ላይ በተሰማሩ አካላት ላይ ስምሪት መደረጉን አመላክቷል። በዚህም 112 ኢትዮጵያውያንና የተለያዩ የውጭ ሀገር ዜግነት ያላቸው ተጠርጣሪዎች በቁጥጥር ስር መዋላቸው ተገልጿል። ከሕገ ወጥ ተግባር ጋር ትስስር የነበራቸው 519 የባንክ አካውንቶች መታገዳቸውን፣ የተለያዩ ኤግዚቢቶች መያዛቸውን ተጠቅሷል። በዚህም ሕገወጥ ሐዋላዎች፣ የገንዘብ ዝውውር፣ የውጭ ምንዛሬ ሰራተኞች፣ ሕገወጥ ገንዘብን ሕጋዊ የማስመሰልና ሌሎች ተመሳሳይ ወንጀሎች በሀገር ኢኮኖሚ ላይ ከፍተኛ ጉዳት ሊያስከትሉ እንዲሁም አሸባሪና የታጠቁ ቡድኖችን ለመደገፍ ሲውሉ እንደቆዩ እንግዲህ ተገልጿል። በዚህም በተለያዩ ዓለማት የሚገኙ ኢትዮጵያውያን የሚልኩት ከፍተኛ የውጭ ምንዛሬ ወደ ሀገር ውስጥ እንዳይገባ የብሔራዊ ባንክን መመሪያ በሚጥስ ሁኔታ በሀገር ኢኮኖሚ ላይ ከፍተኛ ጉዳት ሲያስከትል እንደቆየና ይህንን ስራ የሚሰሩ ኢትዮጵያኖች ተጠንቀቁ ሲል እንግዲህ ትላንት ምሽት ይፋ አድርጓል ማለት ነው። እንደሚታወቀው እናንተ ልፋታችሁን በዚህ ልክ እንግዲህ ስታጡ እጅግ በጣም የሚያሳዝን ነው። ለሁሉም ኢትዮጵያን ሸር አድርጉት። ለዛሬ እንግዲህ ያስኩላችሁ መረጃ ይህን ይመስላል። ቪዲዮውን ላይክ ላይክ ሸር ሸር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁ ስለቆያችሁ ልባዊ ምስጋናችን ይሰጠን። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ